ነብሩን ጭራ አርሰናል ይዞታል ይለቀው ይሆን ወይስ አጥብቆ በመያዝ መጨረሻውን ያሳምራል? የአርሰናል የዝውውር ተሳትፎ ልክነት የታየበት ሌላኛውን ምሽት ትላንት አስተውለናል። አርቴታ በርካታ ምርጥ አማራጮች ያሉት አሰልጣኝ ለመሆኑም ምስክሮች ነን። ማርቲን ዙቢሜንዲ ትላንት ተቀይሮ ከገባ በኋላ በጨዋታው ላይ ያሳደረውን ተጽዕኖ ያየ ተጫዋቸውን በምን ቃል ሊገልጸው ይችላል የሚሉት የበጣም ብዙ የእግር ኳስ ባለሙያዎችን ትኩረት የሳቡ ከትላንትናው ጨዋታ ጋር በተያያዘ በተደጋጋሚ የሚነገሩ ሀሳቦች ናቸው። ደግሞ የአርሰናል ደጋፊዎች ጥያቄ አላቸው። ኦዲጋርድ በጉዳት ምክንያት ሰላሳኛው ደቂቃ ላይ ከሜዳ ሲወጣ አይተዋልና ተጫዋቹ ምን ያህል ጊዜ ከሜዳ ይርቃል የሚለውንም ጥያቄያችሁን ለመመለስ በዚህ ፕሮግራም ጥረት እናደርጋለን። ሰላም፣ ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግዳይ የዩቲውብ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 ጋናችን ይድረሳችሁ እንላለን፣ ከልብም እናመሰግናለን። ትላንት አርሰናል ሙሉ በሙሉ በጨዋታ ብልጫ ዌስትሃም ዩናይትድን ሁለት ለዜሮ በሆነ ውጤት አሸንፎ ቼልሲ ሁለት ለአንድ ሊቨርፑልን ስለረታለትም ጭምር የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ መሪነትን ተረክበዋል። ከዚህ በፊት በሆነ የውድድር ዓመት ላይ አርሰናል 240 ቀናት በላይ የደረጃ ሰንጠረዥን በአንደኝነት መርቶ እንደነበረ የሚያስታውሱ ሰዎች አሁን ያለው የአርሰናል የደረጃ ሰንጠረዥ መሪነትን ከዛ ጋር ሊያያይዙት ይሞክራሉ። ነገር ግን በያኔው አርሰናልና በአሁኑ አርሰናል መካከል በኔ አረዳድ እጅግ በጣም ሰፊ የሚባል ልዩነት አለ። ያኔ የአርሰናል ቤስት ኢሌቨን ቤስት ሊሆን ይችላል እንጂ የአርሰናል ተቀያሪ ወንበር ላይ የነበሩ ተጫዋቾች አሁን አርቴታ እንደሚመካበት አይነት ስብስብ ነበረው ለማለት እንቸገራለን። ስለዚህ የአሁኑ የአርሰናል ስብስብ ለአሰልጣኙ በጣም በርካታ አማራ አማራጮችን የሚሰጥ እንደፈለገው መጫወት የሚያስችል አማራጮች አሉት። አርሰናል በተጫዋቾች ስብስብ ሰፍቷልም፣ የአርሰናል የተጫዋቾች ስብስብም እጅግ በጣምም ጠንካራ ነው። ስለዚህ ከተወሰኑ የውድድር ዓመታት በፊት የነበረውን አርሰናልን እና የአሁኑን አርሰናልን ማነጻጸር በጣም አስቸጋሪ ነው የሚሆነው። አሁን ምቹ ሁኔታዎች አሉለት። አርሰናል ትናንትና ካየናቸው አይተንም ከተረዳናቸው ነገሮች መካከል አንደኛው ሀቅ ይሄ ነው። ለምሳሌ ብለን ብንወስድ ትናንት በነበረው ጨዋታ ላይ የአርቴታ የመጀመሪያ ፍላጎት ምን ነበረ፣ ከዛ በኋላ ፍላጎቱን መፈጸም እንዳይችል የኦዲጋርድ ጉዳት ሲያጋጥም፣ ምን አደረገ የሚለውን ነገር መውሰድ እንችላለን። እንግዲህ ትናንትና በነበረው ጨዋታ ላይ ማርቲን ኦዲጋርድ በነገራችን ላይ ይህ ተጫዋች በሶስት ጨዋታዎች ነው እስከዛሬ ድረስ ለአርሰናል በዘንድሮ የውድድር ዓመት የመጀመሪያ እንዲሆን በአሰልጣኙ የተመረጠው ታዲያ በሶስቱም ጨዋታዎች የመጀመሩ 45 ላይ የሚሰማውን የህመም ስሜት የጉዳት አጋጣሚዎችን ተከትሎ የመጀመሩ 45 ላይ ተቀይሯል። ይህም ኦዲጋርድን በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች የሚያስብለው ነው። ለሶስት ጨዋታዎች የመጀመሪያ ተሰላፊ ሆኖ ወደ ሜዳ ገብቶ በመጀመሩ 45 ተቀይሮ በመውጣት ኦዲ ጋርደን የሚስተካከል ሌላ ተጫዋች የለም። እዚሁ ላይ የኦዲጋርደን ዝርዝር የጉዳት ጉዳይ በተመለከተ መረጃውን ብንነግራችሁ ኦዲጋርድ እንግዲህ የጉልበት ጉዳት ነው ያጋጠመው። ይሄ የታችኛውን የጉልበቱን ክፍል ነው ሕመም እየተሰማው ከአንድ የዌስትሃም ተጫዋች ጋር ግጭት በመፈጠሩ። ስለዚህ የጉዳት ኤክስፐርቶች የሚናገሩት ነገር በዚህኛው ተጫዋች ጉዳት የአርሰናል ደጋፊዎች ያን ያህል የስጋት ስሜት ውስጥ ሊገቡ እንደማይገባ፣ አርቴታምና ሌሎቹም የአርሰናል የቡድን ጓደኞቹ ኦዲጋርድን እናጣለን በሚል አይነት የፍርሃት ስሜት ውስጥ የሚገቡበት ምንም አይነት ምክንያት የለም። ኤክስፐርቶቹ እንደሚናገሩት ብዙ ጊዜ ከጉልበት በታች የሚያጋጥመው የጉዳት ስሜት ገና አደጋው እንደተፈጠረ በጣም ከፍተኛ የሆነ ለመቋቋም የሚያስቸግር ሲቪር የሆነ ህመም አለው። ነገር ግን ደግሞ በአንድ ሳምንት ውስጥ ሙሉ በሙሉ የተቀየረ አይነት ሲቹዌሽን ውስጥ ሊገባ ይችላል ተጫዋቹ ነው። ስለዚህ ሁለት ነገሮች ናቸው የሚገመቱት። አንደኛው በአብዛኛው ይሆናል ተብሎ የሚጠበቀው በአካላዊ ምት ምክንያት የተፈጠረ እና በወቅቱ ኦዲጋርድ ሊቋቋመው ያልቻለው የህመም ስሜት አለ። ይሄ አንደኛው ነው። ይሄ ከሆነ ያን ያህል ምንም የሚያስጨንቅ ነገር የለውም። ወይም ደግሞ ከኢንተርናሽናል ጨዋታ በኋላ ወደ ውድድር በቀጥታ መመለስ የሚችልበትን እድል የሚሰጠው ነው። የከፋ የሚባለው እዚሁ ቦታ ላይ በባለሙያዎቹ አገላለጽ ከሆነ እንግዲህ አንድ የጉዳት አይነት አለ፣ ኤምሲኤል ብለው የሚጠሩት እነሱ ማለት ነው። እና እዛ ኤምሲኤል የሚባለው ነገር ከሆነ ግን ትንሽ ከመጀመሪያው ከገለጽ ነው በምቱ ምክንያት ከሚፈጠረው ከበድ ያለ የህመም ስሜት ይልቅ ወደ ከሜዳ የሚያርቅ የተወሰኑ ጨዋታዎች እንዲያልፉት የሚያደርግ ሊሆን ይችላል ተብሎ የተጠቀሰው ነው። ስለዚህ ይሄኛው የከፋ የሚባለውም እንኳን ቢሆን የእውነት ለመናገር ያን ያህል የከፋ አይነት አይደለም። ምክንያቱም ግፋ ቢል ሁለት ሳምንት ከሜዳ የሚያረቀው ነው። ግን ከሁኔታው ስንረዳ ይላሉ ኤክስፐርቶቹ፣ ይሄ ኤምሲኤል ወይም ደግሞ ሚዲያል ኮላተራል ሊጋመንት የሚባለው የመሆን እድሉ በጣም አነስተኛ ነው። ግን ምንድን ነው በትክክል ያጋጠመው ዲጋርድን የሚለውን እስካን ከተደረገ በኋላ የምናረጋገጥ ይሆናል። በመጀመሪያው ግምታችን የሚሄድ ከሆነ አን ሳምንት አካባቢ ብቻ የህመም ስሜቱ እንዲጠፋ የሚታገዝበት ሕክምና ይደረግለታል። ነገር ግን ደግሞ አሁን እንደተናገር ነው የሚዲያል ኮላተራል ሊጋመንት የሚሆን ከሆነ ደግሞ ማክሲመም የሁለት ሳምንት የሪከቨሪ ሰዓት ይፈልጋል ነው። ስለዚህ እነዚህ ሁለት ሳምንታት ማለት ደግሞ በኢንተርናሽናል ብሬኩ ወቅት የሚያሳልፋቸው ጊዜያቶች ናቸው። ኦዲጋርድ በዚህ የውድድር ዓመት በተደጋጋሚ ሁለት ጊዜ በትከሻ ህመም አሁን ደግሞ ጉልበት አካባቢ በተሰማው ህመም ምክንያት ጨዋታዎችን በመጀመሪ አርባ አምስት አቋርጦ ለመውጣት የተገደደበት አጋጣሚ ነው ያለው። ይህንን እየተከታተልን ከህክምና ባለሙያዎች የሚሰጠውን ማብራሪያ እንነግራችኋለን ብለዋል አርቴታ። አርቴታ በቀጣይ የሚሰጠውን ማረጋገጫ መጠበቅ እንችላለን። ነገር ግን የህክምና ባለሙያዎቹ የነገሩንን ነገር ከወሰድን ያን ያህል የሚያሳስብ ያን ያህል ረጅም ጊዜም ከሜዳ የሚያረቃው ጉዳት አይደለም ያጋጠመው። ወደ አርቴታ አጨዋወት ወይም የጨዋታ ምርጫ ስንሄድ የመጀመሪያውን አርባ አምስት አሰላለፉን እነንሳ ምን ያህል አርቴታ የተንደላቀቀ አማራጭ ያለው አሰልጣኝ እንደሆነ በርካታ ምርጥ የሚባሉ አማራጮች ያሉት አሰልጣኝ ወደ መሆን እንደመጣ የሚያሳየን ይሄ ነው ምክንያቱም በአርቴታ የመጀመሪያ ውሳኔ መሰረት ተሰላፊ የነበሩት ተጫዋቾች በኦዲጋርድ፣ ኢዜ እና ዴክላን ራይስ። ዴክላን ራይስ ትንሽ ወደ ኋላ ይሆናል፣ ኢዜ እና ኦዲጋርድ ደግሞ ትንሽ ወደፊት አለፍ ብለው የሚጫወቱ የመሀል ክፍል ተጫዋቾች ነበሩ። ስለዚህ በእነዚህ ተጫዋቾች አርሰናል ዌስታም ዩናይትድ የመከላከልን አማራጭ ይዞ ወደ ሜዳ ስለሚገባ እነዚህ ተጫዋቾች ሞር ክሪኤቲቭ ናቸው፣ የግብድልን ይፈጥራሉ። የዌስታም ዩናይትድን ሎ ብሎክ ለመክፈት ወይም በሎ ብሎክን ቢጫወት ጎል የማስ የማስቆጠርን እድል የግብ እድሎችን በመፍጠር ተደጋጋሚ የግብ ሙከራዎችን በማድረግ አርሰናል የተሻለ የማሸነፍ እድል እንዲኖረው ታስበው ዊዘር ክሬቲቭ ፎርስ ነው። እነዚህ ተጫዋቾች የመጀመሪያ ተሰላፊ እንዲሆኑ የተደረገው ነገር ግን ቅድም እንደተናገርነው ሰላሳኛው ደቂቃ አካባቢ ማርቲን ኦዲጋርድ ጨዋታውን መቀጠል የሚችልበት እድል አልተፈጠረም። ያን ጊዜ ማለትም ሰላሳኛው ደቂቃ ላይ ኦዲጋርድ ወጥቶ አርቴታ ተጫዋች ለመቀየር በሚገደድበት ጊዜ ምን አይነት አማራጮች ነበሩት የሚለውን እናንሳ። ይህንን ነገር ከዚህ በፊትም አድርጎት ያውቃል። ምክንያቱም ቅድም እንደጠቀስነው ኦዲጋርድ ሶስት ጨዋታዎች ላይ የመጀመሪያ ተሰላፊ ሆኗል። በሶስቱም ጨዋታዎች ግን የመጀመሪያው አርባ አምስት ላይ ተቀይሮ ወጥቷል። ሁለት ጊዜ በትከሻ ጉዳት፣ አንድ ጊዜ የጉልበት ህመም ስላጋጠመው፣ ይሄ ማለት የትላንትናው ነው። በነዚ አጋጣሚዎች ከሊድስ ዩናይትድና ከኖቲንግሃም ፎረስት ጋር ሲጫወቱ አርቴታ የኦዲጋርድን መጎዳት በማን ነው የቀየረው ስንል ኤታን ዋኔሪን ነው እንዲገባ ያደረገው። ያኔም ደግሞ የ ጨዋታ ነዋ ነሪ በሊድስ ዩናይትድ ጨዋታ፣ በኖቲንግሃም ፎረስት ጨዋታ በጣም ጥሩ የሚባል እንቅስቃሴን አሳይቷል። በቃ ከኤታን ነዋ ነሪም ዘንድሮ የተሻለ ነገር እናገኛለን የሚል የመተማመን ስሜት የአርሰናል ደጋፊዎች እንዲሰማቸው ያደረገ ውሳኔ ነው። አሁን ትላንትናም ልክ ኦዲጋርድ 30ኛው ደቂቃ ላይ ጨዋታውን መቀጠል እንደማይችል ሲረጋገጥ አርሰናል ከፈለገ በአርቴታ ውሳኔ ኤታን ነዋ ነሪን በድጋሚ ማስገባት ይችል ነበር። ከዚህ በፊት በኖቲንግሃም ጨዋታ ላይ፣ በሊድስ ዩናይትድ ጨዋታ ላይ እንዳ አደረገው ነገር ግን አማራጨ ብዙ ስለሆነ አርቴታ የኤታን ነዋኔሪን ወደ ሜዳ መግባት ተወና ዙቢሜንዲን አስገባ። ይሄ ኮምፕሊትሊ የአርሰናልን አፕሮች ይቀይረዋል። ቅድም ያልናቸው ክሪኤቲቭ ፎርስ ወይም የመፍጠር አቅም ያላቸው የአርሰናልን የማጥቃት አቅም ያሳድጋሉ። በደንብ አጥቅተን ካልተጫወተን ስፔስ መፍጠር ካልቻልን፣ በሎ ብሎክ ለመጫወት እንደወሰነ የሚታወቀው ዌስትሃም ዩናይትድን ለማሸነፍ አስከፍቶ ጎል ለማስቆጠር ነገር አለን ነበር። የመጀመሪያው ቲንኪንግ ሁለተኛው ቲንኪንግ ኤታኗሪን ቀይሮ ቢያስገባ ኖሮ ያንኑ ሀሳብ መቀጠል ነው። ነገር ግን ዙቢሜንዲን ቀይሮ ሲያስገባ የ26 ዓመቱ ማርቲን ዙቢሜንዲ ወደ ሜዳ መግባቱን ተከትሎ አርቴታ በሌላ ሀሳብ በሌላ አማራጭ መንገድ ዌስት ሃም ዩናይትድ ላይ ጥቃት ለመሰንዘር ያሰበ መሆኑን ነው የሚያሳየው። ይሄ የሚደንቅ ነው። ይሄ የሚገርም የሚገርም እንደም አንድ ባለሙያ ምንድነው የሚለው ሌክዠሪ ኦፕሽን ነው የሚለው በቃ ይሄ የቅንጡ ምርጫ በመቀናጣት የትኛውንም ነገር ፒክ ማድረግ ይችላል። የፈለገውን የጨዋታ ሀሳብ፣ የፈለገውን ጥምረት ኮምቢኔሽን፣ እንደዚሁም ደግሞ የፈለገውን ተጫዋች ፐርሰናል ወደ ሜዳ ማስገባት የሚችልበት ደረጃ ላይ ደርሷል። ለዚህ ነው የአርሰናል የዝውውር ተሳትፎ ልክነት የታየበት ሌላኛው ምሽት ብለን የምንጠራው። ስለዚህ የ26 ዓመቱን ስፔናዊውን ማርቲን ዙቢሜንዲን ሲያስገባ አርሰናልና ዌስት አም ዩናይትድ ዜሮ ለዜሮ ነበሩ። አሁን ማርቲን ዙቢሜንዲ ተቀይሮ ከገባ በኋላ ቀደም ብሎ እሱ ከመግባቱ በፊት በኦዲጋርድ እና በኢብሪቼ ኢዜ ይሞከር የነበረውን አይነት ነገር ሳይሆን የተለየ ነገር ለመሞከር ታሰበ። ይሄንን በሚያስቡበት ጊዜ ደግሞ በጣም የሚገርም ኤፊሸንሲ የሚገርም ውጤታማነት በማርቲን ዙቢሜንዲ በኩል ታየ። ማርቲን ዙቢሜንዲ የእውነት ለመናገር አርሰናል በክረምቱ ካስፈረማቸው ተጫዋቾች መካከል በተለየ መደነቅ ሊነሱ ከሚገባቸው አንዱ ማርቲን ዙቢሜንዲ እንዲህ ነው ማርቲን ዙቢሜንዲ በዘንድሮ የውድድር አመት ላርሰናል ካተጫወታቸው ጨዋታዎች በየትኛው ጨዋታ ላይ ነው የበለጠ አቅሙን ያሳየው የበለጠ ጉብዝናውን የገለጠው ብንባል ምናልባት ብዙዎቻችን ሁለት ጎል ያገባበትን የኖቲንግሃም ፎረስቱን ጨዋታ ልናነሳ እንችል ይሆናል ነገር ግን የትላንትናው ምሽት የማርቲን ዙቢሜንዲ ሜንዲ ትክክለኛው አቅም የሚገርመው ጉብዝናው ጉብዝናውንም ለመግለጽ ቃላት እስኪናጣ ድረስ ወስዶናል ብለው ባለሙያዎች የመሰከሩለትን

እናስብ ስልሳ ደቂቃ ነው ሜዳ ላይ የቆየው። ምክንያቱም እስከ ሰላሳኛው ኛው ደቂቃ ድረስ ኦዴጋርድ ነበር ሜዳ ላይ የነበረው። ስለዚህ ቀሪዎቹን ስልሳ ደቂቃዎች በዙቢሜንዲ ለመጫወት ፈለገ አርቴታ። ተጫዋቹ ወደ ሜዳ ገባ፣ ኮምፕሊትሊ በተቀየረ አፕሮች። ግን ደግሞ በዙቢሜንዲ አስገራሚ አቅምና ኢንፍሉዌንስ ወይም ተጽዕኖ የማሳደር አቅም አርሰናል በዌስትሃም ላይ የበላይነትን ወሰደ። አሁን የምናወራው ተጫዋች ጎል አላገባም። አሁን የምናወራለት ተጫዋች ለጎል የሚሆኑ ኳሶችን አመሻሽቷል። ነገር ግን አርሰናል ላስቆጠራቸው ጎሎች በምክንያትነት ከሚጠቀሱ ተጫዋቾች መካከል አንደኛው ዙቢሜንዲ ነው። ይህንን የዌስትሃምን በሎብሎክ ብሎክ የመጫወት የመከላከል አማራጭን አንሎክ ሲያደርግ ወይም ሲያስከፍት የሱ በጣም በጣም በጣም የሚገርም አስተዋጽኦ ነበረው። ነው ምን አደረገ ያልን እንደሆነ ለምሳሌ ይሄ የላይን ብሬኪንግ ፓስም ይባላል የተከላካይ ክፍሉን ወይም የዌስትሃም ተጫዋቾች የሰሩትን የመከላከል አጥር አልፎ የሚሄድ ኳስ የማቀበል አቅም የሚገርም የሚገርም የሚደንቅ ቪዥን ያለው ተጫዋች መሆኑን የሚያሳየው ያ ነው። የእውነት ለመናገር ይሄ ልጅ ወደ ሜዳ ተቀይሮ ከገባ በኋላ ማርቲን ዙቢሜንዲ በጨዋታው ላይ በጣም ብዙ ላይን ብሬኪንግ ፓስስ ያደረገው ተጫዋች እሱን አንደኛ ነው። ከዌስት ሃም ተጫዋችም ከአርሰናል ተጫዋቾችም የእሱን ያህል ላይን ብሬኪንግ ፓሶች ያደረገ ተጫዋች የለም። ይሄ አንደኛው የሚገርመው ቁጥሩ ነው። ሁለተኛው እሱ ተቀይሮ ከገባ በኋላ ላይን ብሬኪንግ ፓሶች ወይም እንደዚህ ያሉ ኳሶችን ወደ ፋይናል ሰርድ በማቀበል ረገድ ሶስት ተጫዋቾች ናቸው ከሱ ጋር እኩል የተሻለ ማድረግ የቻሉት። እሱ የተጫወተው 60 ደቂቃ ነው። ኦዲጋርድ በ30 ደቂቃ፣ ኢብሪሼ ኢዜ እና ፓኩዌታ የሚባለው የዌስትሃም ዩናይትድ ተጫዋች እንዲህ ያለን ላይን ብሬኪንግ ፓስ ወደ ፋይናል ሰርድ በማቀበል ረገድ በምሽቱ በጣም ደምቀው ነበር የታዩት። ነገር ግን የእነዚህ ተጫዋቾች እና የዙቢሜንዲ የሚለየው የእሱ ሞር ኤፊሽንት ሆኖ የሱ የበለጠ የአርሰናልን የማሸነፍ እድል ጨምረው ምናልባት የመጨረሻው ውጤት አርሰናል ሁለት ዌስትሃም ዩናይትድ ዜሮ ለመባሉ ትልቅ አስተዋጽኦ ያደረጉት ጎል ያገቡት ዴክላን ራይስ እና ቡካዮሳካ ሊመስሉን ይችላሉ። ነገር ግን ዙቢሜንዲ በዚህ ጨዋታ ላይ የነበረው ኢምፓክት የነበረው ተጽዕኖ በጣም እጅግ በጣም የሚደንቅ ነው። ይህንን ለውጥ ካደረገ በኋላ ያ ማለት ወደ ጋር ተጎድቶ ከወጣ ዙቢሜንዲ ደግሞ ተቀይሮ ከገባ በኋላ የነበረውን ይህንን ውሳኔ የወሰነበትን ምክንያት እንዲያስረዳ በጋዜጠኞች አርቴታ ተጠይቆ የተናገረው ነገር ለኔ እጅግ በጣም ብዙ ትርጉም ልንሰጠው የምንችል በብዙ መንገድ ልንረዳው የሚገባ አርሰናል የሚገኝበትን የስፋት እና የጥንካሬ መጠንና ልክ እንድናውቅ የተናገረው ነገር አድርጌ ነው የምወስደው። ምክንያቱም አርቴታ ምናለ ከጨዋታው በኋላ ዛስ ዋት ዊ ወንት የፈለግነው ይህንን ነበረ ይሄ ግን የመጀመሪያ ምርጫችን የመጀመሪያ ሀሳባችን አልነበረም። የመጀመሪያው ሀሳባችን በግልጽ የሚታይ የሚመስለኝ በአሰላለፋችን ላይ ኢንቴንሽናችን ምን እንደነበረ፣ ፍላጎታችን ምን እንደነበረ፣ ምን ማድረግ እንዳሰብን እና እንዳቀድን ላይን አፑ በራሱ የሚናገረው ነገር አለ አለ። ይሄ ማለት ራይስን ወደኋላ አድርጎ ኦዲጋርደንና ኢዜን ደግሞ ወደፊት ቀደም ብለው እንዲጫወቱ ያደረገበት ውሳኔ በራሱ የሚናገረው በራሱ የሚያስረዳው ነገር እንዳለ ነው አርቴታ እየገለጽልን ያለው ነገር ግን ኦዲጋርድ ተጎድቶ ሲወጣና በምትኩ ማርቲን ዙቢሜንዲን ስናስገባ ሙሉ በሙሉ ደግሞ በሌላ ሀሳብ ለመቅረብ እንገደዳለን አለ። አሁን የመጀመሪያውን ጎል እናንሳ። አርሰናል የመጀመሪያውን ጎል ዴክላን ራይስ ሲያስቆጥር የነበረው ነው የኳስ እንቅስቃሴ፣ ለማስታወስ ሞክሩ። የኳስ እንቅስቃሴው ማርቲን ዙቢሜንዲ ኳሱን በሚገርም ሁኔታ ለኢብሪቼ ኢዜ ሰጠው። ከዛ በኋላ ከኢብሪቼ ኢዜ የተገኘውን ኳስ ደግሞ ራይስ ወደ ጎልነት ቀየረው። ከመጀመሪያው አስተላለፍ ይልቅ በተለየ መንገድ የዌስታምን ሎው ብሎክ ያስከፈቱበት ትክክለኛው ማሳያ ማለት ይሄ የኳስ ቅብብል ነው፤ ከዙቢሜንዲ ወደ ኢዜ፣ ከኢዜ ወደ ዴክላን ራይስ፣ ከዴክላን ራይስ ደግሞ የአርሰናል የመጀመሪያ ጎል የተገ ተገኘበት ይህንን በተመለከተ ነው አርቴታ ሲያስረዳ፣ የመጀመሪያ ፍላጎታችን ሌላ ዙቢሜንዲን ቀይረን ካስገባን በኋላ ደግሞ የዌስታምን የመከላከል አቅም ጥሰን ለመግባት ሌላ አማራጭን ለመሞከር በመወሰናችን ነው ዙቢሜንዲ እንዲገባ ያደረግነው፣ የፈለግነው ሆኖልናል የሚል አስተያየትን ሰጠ። ኦዲጋርድ ተጎዳ፣ ነገር ግን ጥሩ ነገር በሌላ ተጫዋች አስገብተን በተለወጠ መንገድ የምንፈልገውን ማከናወን መቻላችን ነው ይላል። ይሄ የሚነግረን ነገር ምንድን ነው? አማራጨ ብዙ የሚለው ሀሳባችን ምን ያህል ትክክል እንደሆነ ነው። ምክንያቱም ወዲጋር ተጎዳ፣ ዙቢሜንዲ እንዲገባ በተለየ ተጫዋች፣ በተለየ መንገድ ዌስትሃምን ማሸነፍ ቻል። አርሰናል ዙቢሜንዲን ባያስገባ ሲኖረው ዙቢሜንዲን ባያስገባ ኢዜን ነው ማነው? ኢታን ንዋኔሪ ነው የሚያስገባው ሌላ ኦፕሽን ነው ደግሞ ይሄ እንዲህ ያለ የተትረፈረፈ ቅድም ያልናችሁ ባለሙያ እንደተናገረው ለግዠሪ የሆነ አማራጭ ያለው አሰልጣኝ ማለት በዚህ ሰዓት ላይ አርቴታ ነው። ስለዚህ ከሁለት ዓመት በፊት ለ240 ምናምን ቀን የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥን በአንደኝነት መርቶ ዋንጫ ካላነሳው አርሰናል ጋራ ይሄኛውን አርሰናል ማነጻጸር እኔ በትክክል አለመረዳት ነው ብዬ ነው የምወስደው ወይም ደግሞ ለሆነ የብሽሽቅ ፍላጎት ለማዋል የሚረዳ ተደርጎ ነው መወሰድ ያለበት፣ እንጂ ሁለት ነገሮች ቢያንስ ተለውጠዋል። አንደኛው አርሰናል ድራማቲካሊ ተለውጧል። ይህ ሁለት ዓመት በፊት የሶስት ዓመት በፊት አርሰናል እና የአሁኑ አርሰናል ኮምፕሊት የተለያዩ ናቸው። ይሄኛው ማንም የሌለው አቅም በእጁ ላይ ያለ አርሰናል ነው፣ ይሄኛው አርሰናል። ሁለተኛው ከሁለትና ሶስት ዓመት በፊት የነበረው ሲቲ አለ ወይ? ከሁለትና ከሶስት ዓመት በፊት የነበረው ሊቨርፑልስ አለ ወይ ስንል ኢቨን የአምናው ሊቨርፑል የለም። የዘንድሮ ሊቨርፑል ላይ በጣም ብዙ ችግሮች በጣም ብዙ ክፍተቶች፣ ቀደም ሲል በነበረው ፕሮግራማችን ላይ በዝርዝር ለማስረዳት የሞከርነው ነገር በሙሉ የሚታይበት ነው። ስለዚህ የአርሰናልም ሁኔታ ተቀይሯል፣ ኮምፕሊትሊ የነ ሊቨርፑልና የነ ማንቸስተር ሲቲ ወቅታዊ ሁኔታም በአርሰናል ሌቭል ገና ያልመጡ መሆኑን ያሳየናል። ስለዚህ የነብሩን ጭራ አርሰናል ይዞታል፣ የሚለቀው አይመስልም። ነገር ግን እግር ኳስ ነው። ግን ደግሞ በጣም በእርግጠኝነት ኢትስ ቱ አርሊ ኤርሊም ቢሆን ግን ሊቨርፑል ጋር ከሚሆን ያጭራ አርሰናል እጅ መሆኑ ለአርሰናል ደጋፊዎችና ለአርቴታ ለደጋፊዎችና ለአርቴታ ብቻ ሳይሆን ለተጫዋቾቹም ኮንፊደንሳቸውን ቡስት የሚያደርግ ነው የሚለውንም አብሮ መጥቀስ የሚገባ ይመስለኛል። እንደዚህ ላሉት ኳስ የማቀበል አቅሞቹ ሲባል ነው። አንድም ማርቲን ዙቢሜንዲ ወደ አርሰናል ተጫዋችነት እንዲቀየር የተፈለገው የተፈለገበትን ነገር እያደረገ ነው። ይሄ በአርሰናልና በሊቨርፑል መካከል ምናልባት ዘንድሮ ሰፊ ልዩነት እንዲፈጠር የሚያደርግ ነገር ካለ አንዱ ይሄ ነው። አርሰናል የገዛቸውን ተጫዋቾች ለገዛባቸው ምክንያት እያዋላቸው ነው፣ እየተጠቀመባቸው ነው። ተጫዋቾቹም የሚፈለግባቸውን መስጠት ጀምረዋል። ሊቨርፑል የገዛቸው በጣም ውድ ውድ ተጫዋቾች አሉ። እነዚህ ተጫዋቾች ገና በእንግሊዝ ፕሪሚየር ሊግ መፍካት በእንግሊዝ ፕሪሚየር ሊግ በሊቨርፑል ቤት በአርነ ስሎት አጨዋወት ራሳቸውን በሚገባ እና በሚጠበቀው መጠን መግለጥ አልጀመሩም ነው። የዙቢሜንዲ ለየት የሚለው ነገር ምንድን ነው ያልን እንደሆነ፣ ዙቢሜንዲ እንግዲህ በማጥቃት እንቅስቃሴው ላይ ጎል እያስቆጠረ ነው፣ አሲስት እያደረገ ነው፣ ሰከንድ ፓሶች የእሱ ናቸው። በጣም አሪፍ አሪፍ ነገሮችን እየሰጠ ነው ያለው አሁን ቅድም ያልነው ሌላ የተከላካይ ክፍልን የማስከፈት መንገድን ከዙቢሜንዲ አርሰናል እያገኘ ነው ያለው። እነዚህ ኦፌንሲቭ ኮንትሪቢሽኖቹ ወይም በአርሰናል የማጥቃት እንቅስቃሴ ላይ የሚጫወታቸው ሚናዎች እንደተጠበቁ ሆነው፣ አርሰናል ደግሞ መከላከል ሲፈልግ የዙቢሜንዲ ኮንትሪቢሽን ምን እንደሚመስል ደግሞ ትላንትና አየ ነው። ለምንድ ነው ዴቪድ ራያ ያለፋው? ያልን እንደሆነ አንድ ዌስታም ዩናይትድ የነበረው የጨዋታ ፍላጎት የተለየ ስለሆነ ልንል እንችላለን። ነገር ግን ዌስታም ዩናይትድ ሁለት ጎሎች ከገቡበት በኋላ አንድም ጎል ከገባበት በኋላ የሚችለውን ነገር ለማድረግ መሞከር ኳስቦ ነበር። እነዚህ የዌስትሃም ዩናይትድ እንቅስቃሴዎች ሲገቱ፣ ሲጨናገፉ የሚገርም ፖዚሽናል ፕሌይ ሲጫወት የነበረው አንደኛው ዙቢሜንዲ ነው። ዙቢሜንዲ በዚህ ጨዋታ ላይ የነበረውን አጠቃላይ የመከላከሉን ስራ ያገዘበት መንገድ ዲፌንሲቭ ኮንትሪቢሽን ብለን የምንጠራው በጣም በጣም በጣም ትልቅ ነው። በነገራችን ላይ አርሰናል ዘንድሮ ባደረጋቸው አስር የእስካሁን ጨዋታዎች በሰባቱ ጎል አልተቆጠረበት በሰባቱ ጨዋታ ክሊንሺት ነው ለአርሰናል እየሆነለት ያለው ይሄ ደግሞ በአሁንም ቅድም ያልነው የሊቨርፑልና የአርሰናል ልዩነት አንዱ የሚፈጠረው በአርሰናል በጣም ልዩ የሆነ የመከላከል አቅም በሊቨርፑል ደግሞ ተጋላጭ መሆን ጎሎችን በቀላሉ የሚያስተናግድ መሆን ምክንያት ልዩነቶች መፈጠራቸው የሚቀር አይመስለኝም ይሄ ዴቪድ ራያን ተጋላጭ አያረገውን ብቻ ሳይሆን የአርሰናልን ሴንተር ባኮች መከላከል ክፍል ተጫዋቾች በሙሉ በጣም በሚገርም ሁኔታ የተሻለ ተጋላጭ እንዳይሆኑ ለእነሱ ዋነኛ ጋሻ በመሆን ዙቢሜንዲ እንዲህ በጣም ትልቅ አስተዋጽኦን እያደረገ ነው የሚገኘው። ይህንን ደግሞ አርቴታ በሚገባ እጅግ እጅግ በጣም ወዶታል ነው። ስለዚህ አንድ ተጫዋች ሲያጠቃም አስተዋጽኦ ካለ ሲከላከል ተጋላጭነትን የሚቀንስ ከሆነ ከለላ የሚሰጥ ከሆነ ለተከላካዮችም፣ ለግብ ጠባቂውም ከዚህ ተጫዋች ከዚህ በላይ ምን ሊፈለግ ይችላል? ነው እንግዲህ ትናንት በነበረው ጨዋታ ያርሰናል ፍጹም የበላይነት የታየበት ዋዝ አን ኢዚ ጌም ለአርሰናል። ግን ደግሞ ፋክታው የወጡ ተጫዋቾች አሉ። እኛ አሁን በተወሰነ ደረጃ የማርቲን ዙቢሜንዲን አነሳን እንጂ የካላፊዮሪን ማንሳት ይኖርብናል። ሌሎቹ ሜዳ ላይ የነበሩ ተጫዋቾችስ የነበራቸውን እንቅስቃሴ ከግምት ውስጥ አስገቡና እናንተ ማን ማንን አደነቃችሁ? ወይስ አሰልጣኙ አርቴታን? የተጫዋቾች አለዋወጡን ኦዲጋርድ በተጎዳ ጊዜ ዙቢሜንዲን ማስገባቱ ልክ ስለሆነ እሱንም ማድነቅ ትችላላችሁ። የእናንተን ፒዩር ኦፒኒየን ብናውቅ ግን እጅግ በጣም ደስ ይለናል። መነሻችን ላይ ወይም በርዕሳችን ላይ ለመጥቀስ እንደሞከር ነው የነብሩን ጭራ ይዞታል የሚለው አገላለጽ ከያዙ አይለቁም ስለሆነ በሀገራችን ብሂል አርሰናል ይለቃል አይለቅም ነው እንግዲህ። በቀደምም ቅድምም የአርሰናል መጪ ጨዋታዎችን በተመለከተ የአንጻራዊ ነገሮችን ስናይ ከባድ ጨዋታዎች የሉበትም አርሰናል አይነት አስተያየትን ሰጥተን ነበር። በድጋሚ ስመለከተው ግን አርሰናል በሚቀጥሉት አስር ጨዋታዎች በሁሉም የውድድር አይነቶች የሁነት ለ መናገር መጠነኛ የስህተት አንሰራ ይቀረን አይመስለኝም። እስኪ እዚህም ላይ አስተያየት ስጡበት። ኦፍኮርስ ለአርሰናል የሚያሸንፋቸው ጨዋታዎች ሊሆኑ ይችላሉ። ነገር ግን ቀላል ጨዋታዎች ናቸው ያሉት ብሎ ደግሞ አፍን ሞልቶ ለመናገር የሚያበቃ ሆኖ አላገኘትም። በቀደመው አስተያየቴ ላይ እኔ በበኩሌ የሀሳብ ለውጥ ማድረግ እንዳለብኝ አምኛለሁ። ስለሆነም በሚቀጥሉት አስር ጨዋታዎች አርሰናል ከነማን ጋራ ነው ጨዋታውን የሚያደርገው? እነዚህ አስር ጨዋታዎች እስከ ታህሳስ ወር ድረስ የሚደረጉ ናቸው ስለዚህ ዲሴምበር እስኪመጣ ድረስ በሁሉም የውድድር አይነቶች አርሰናል አስር ጨዋታ ያደርጋል ካልን ሶስቱ በቻምፒዮንስ ሊግ የሚያደርጋቸው ጨዋታዎች ናቸው እነዚህ ሶስት ጨዋታዎች አርሰናል ከአትሌቲኮ ማድሪድ ከስላቪያ ፕራና ከባየር ሚውኒክ ጋራ የሚገናኝባቸው ጨዋታዎች ናቸው እነዚህን አትሌቲኮ ማድሪድን እና ባየር ሚውኒክን የሚገጥምበት የጨዋታ ዝርዝር እያለ ጨዋታዎቹ ቀላል ናቸው ብሎ መግለጽ የሚያስቸግር ይመስለኛል ደግሞ አንደኛው ጨዋታ በካራቦካፕ ከብራይተንን ሆቭ አልቢየን ጋራ የሚገናኝበት ጨዋታ ነው። ብራይተንን ሆቭ አልቢዮን በዘንድሮ የውድድር ዓመት ያለውን አቅም እያየን ስለሆነ ውድድሩ የተለየ ቢሆንም ጨዋታው ግን ያን ያህል ቀላል የሚሆን አይደለም። ወደ እንግሊዝ ፕሪሚየር ሊግ ትኩረት አድርገን እናውራ ካልን ስድስት ጨዋታዎችን ታህሳስ እስኪመጣ ድረስ አርሰናል ያደርጋል። እነዚህ ስድስት ጨዋታዎች ከፉልሃም፣ ከበርንሌ፣ ከሰንደርላንድ፣ ከስፐርስ እና ከቼልሲ ጋራ የሚገናኝባቸው ጨዋታዎች ናቸው። ስለዚህ ከነዚህ ጨዋታዎች መካከል ፉልሃምን፣ ስፐርስንና ቼልሲን የሚገጥምባቸው ጨዋታዎች ፉልሃምን፣ ክሪስታል ፓላስን፣ ስፐርስንና ቼልሲን አራቱ ጨዋታዎች በጣም ከባድ ናቸው፤ ከፉልሃም፣ ከክሪስታል ፓላስ፣ ከቶተናሞት ስፐርስና ከቼልሲ ጋራ። ስለዚህ ሊቨርፑል እድለቢስ አርሰናል እድለኛ ብለን የምንጠቅሰው ነገር ያለ አይመስለኝም። ትልቁ ነገር አርሰናል አሁን ባለው አቅም እና አሁን ባለው አቋም ማንንም አይምርም በሚለው መተማመንና ለዛ መዘጋጀት ነው አርቴታና ተጫዋቾቹ የሚጠበቅባቸው እንጂ ጨዋታዎቹ መጀመሪያ እንደተባለው ቀላል አልመሰሉኝም ለማለት ነው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁንም አትርሱን እንላለን። ስላገዛችሁን፣ ብርታት ስለሆናችሁን ሁላችሁንም በጣም እናመሰግናለን። ኢትዮጵያ ለዘላለም ትኑር።